አውጣ አውጣ ሁሉ አውጣ ሪቻርድሰን ሲገባ ደስ ብሎ ነበር አ ሪቻርድሰን ሲገባ ደስ ብሎ ነበር። ይኸውልህ ሰንደርላንድ ጣለ ነው፣ አርሰናል ጣለ ነው። አሁን ምን ይህን ጨዋታ ሰማንያ አምስት ሚሊዮን ከፍላችሁ የመጣችሁ ተጫዋች ማለት ነው። ምን እያደረገ እንደሆ እንደሆነ ተመልከቱት። ሲመጣ እኮ አቤት ሲችል ምናምን ስትሉ ነበር። ሲዘል እንዴት ነው? ጨጓራህ ላይ ነው የሚዘለው ጫጓራችሁ ላይ ይዘለል። ወይኔ ወይኔ ወይኔ ወይኔ ወይኔ ሰንደርላንድ ሊያስጨንቀን ቆርጦ ተነስቷል። ስንመራ ታቃላችሁ። አስጊ ነው እኮ ግን፣ ማን ኖርማል እኮ ሁሉም ተጨንቆ እኮ ነው የሚያሸንፈው። ሾት ኦን ታርጌት የናፈቀን ሰው ስለሆነ ነው እኮ ሲገባብን ደነገጥን፣ ደነገጥን። ትንሽ የሚያሳስበኝ ቀይረን የሆነ ነገር ተጣሽ ምናምን የምንቀይርበት የለም።

ወይኒ ወይኒ ወይኒ ወይኒ ራሴ ሊያም ወይ ራሴ ሊያ ምንድነው ሁለት ጎል ይገባብናል ሁለት ጎል በአርባ አንድ ቀን ውስጥ እኮ አንድ ጎል እንኳን ገብቶብን አያውቅም ዛሬ ሁለት ሰንደርላንዶች እንዴት ነው የሚችሉት ምን አይነት ጎል ነው የገባብን ሁለተኛው ጎል ጥቁር ሰው ስለሆነ ነው ጥቁር ስለሆነ ነው በፍጹም የማይገባ ኳስ ጋብሪኤል በዚህ ራራ በዛ እንዴት ነው የነካው ኮይ በጣም ነው የሚችል። ወይኔ ከመምራት መመራት ከመመራት አቻ፣ እንግዲህ ያናዳል። በቃ ጨዋታውን ማሸነፍ ነበረብን፣ ግን ያው የተወሰኑ የቅያሪ ስተቶች አሉ። ብሩኖ ሲመን ቁጥር አይደለም። ዴሊክት ስተቱን አርሟል። ብሪያንም ቤሞ ይችላል። ያናዳል፣ ግን በቃ ኖርማል ነው። ከሽንፈት ወደ አቻ ነው እንግዲህ። ቶተና ማምና በቃ ባገኘን ቁጥር ነበር የሚለጠለጠን። በልጠነው ነበር፣ አቻውን ነበር። በሜዳችን እናገኛቸዋለን። ዋናው ግን ምንድን ነው አቢ መምራቱ ነው ማለት ነው። ሰንደርላንድን ፍረው ለዋንጫው ሰንደርላንድም ፍረው ቲ ያን ስህተት ባይሳሳት ውስጥ ቆይ፣ መጀመሪያ መጀመሪያ ቢጠነቀቁስ የትሮዛርድ ጎር እንዳለው ነው ማለት አንተ፣ ትሮዛርድ እንዲህ ነው የሚችለው። ስማ፣ ጎል አይገባበትም። እኔ ኖ ብዬ ገምቼ፣ አሁን ሁለት ያገባሉ። እንግዲህ በኦንታርጌት ነው። ከእኛ ጋር እንትን የምትለው ሰንደርላንድ ጋ ይሰራል እንዲህ። ሰንደርላንድ ይሰማል እንዲህ። ሁለተኛው ነው ቁጭ፣ ዜማ እየቋጠረ ነው። አቻ አቻ፣ ደስ አይልም፣ ደስ አይልም እኮ ውጤት እኮ ደስ አይልም። ውጤት አቻ እኮ ደስ አይልም ግን ማለት ነው ሰዓቱ ደስ ይላል፣ አ ውጤቱ እኮ ደስ አይልም። ግን አቻ ቢዝ ነው ዛሬ ማለት ነው ስሪፖይንት ኤፍሲ ይላል። ተሰጠሽ ተሰጠሽ ወይኔ ሰንደርላንድ ማለት ነው ማንንም አያሸንፍም ነበር። እናንተ ከእናንተ ጋቻ ወጣ ኒ ረካው ዛሬ ረካው። ነጥብ ሶስት ነጥባችሁ ላይ ይዘልበታል። ምንም በቃ ይሄ ኳስ ማለት ነው ቢገባ ጨዋታው በቃ ፊኒሽድ በቃ ያለቀ ጨዋታ ነበር። አሁንም ማለት ነው በአስር ተጫዋች ለአስር ተጫዋች ጥሏችሁ ሄደ። ከዚህ በፊትም ማለት ነው ከዚህኛው ኳስ በፊትም አንድ ኳስ ሲንቦጃቦች ሄዶ ወስቷል ማለት ነው። ምንድን ነው ይሄ ሰውዬ? አሁን ፍላጎቱ ምንድን ነው? ኩኛ በጣም ነው የሚችለው። መውጣት አልነበረበትም። ኩኛ ለምን እንደገባም አላቅም። ይሄ ጡም ሰውዬ ማናችንም አስማምተኛ ጨርሰን አናውቅም ከስፐርስ ውጪ። ማን ግን እሱ በቡድኑ ምን ያህል እንደሚጠብቅ ቶማስ ፍራንክ አውት ምናምን እያለ ነው። አምስተኛ አራተኛ የበቃኝም ቶማስ ፍራንክ አውት፣ መሻሻል አለብን። አንቺ አስራ አምስተኛ ማና ጉዴ ትሮሳርድ ደግሞ ዛሬ ትሮሳርድ፣ እንዴት ነው የምትችለው? ምን አይነት የሚያምር ጨዋታ እግዚአብሔር፣ እንዴ በዚህ በዚህ በዚህ አለና ዘጠና ዲግሪ ምን አይነት ሰው ምን አይነት ሰው ሰንደርላንዶች ይችላሉ፣ ግን በጣም በጣም ማለት ነው ፈርስት ሀፍ ላይ አልቻልናቸውም። ሰከንድ ሀፍ ቀጥቅጠናቸዋል። ወይኔ ዙብ ሜንዲ አንግል የገጨበት ዙብ ሜንዲ ወይኔ። ዛሬ ማሸነፍ ነበርብ። ነገ ሊቨርፑል ከሲቲ ነው። በቃ ዛሬ ግዴታ ማሸነፍ ነበርብን፣ ግዴታ። ደስተኛ አንነበር። ምን ሆኖ ወይኔ። ሳምንታችን አቻ እንደዚህ ደስተኛ ሆኜ ብቻ ማለት ነው። ነገ ማንሲቲ እንዳይጥል ብቻ ነው የምፈራው። በቃ ቋጠሮን እንጂ ሌላ ሁሉ ዜፍ ነው። አርሰናል በመጣሉ ማለት እስቲ እንደኛ ደስተኛ የሆነ ለሀያ ሰከንድ አይደለም፣ እንደነንተና ሁለተኛው ነው ቁጭ የሚለው ቁጭ። ሰንደርላንድን ፍረው ፍረው፣ ምን አይነት ጨዋታ ነው! በስመአብ ግን ይገባቸዋል። እኔ በቃ ተገልብጦብን፣ እኔ ፈርስታፍ ቪዲዮ ላለመስራት ተጠነቀቅኩት ተጠነቀኩት። ይገልጿል ያ ጎል ባይገባ በጣም ይደብረኝ ነበረ። ጋብሪኤል አሁን ሃይቡት ምናምን ሊል እንደዛ በቴስታ ተወሩ። ኧረ በእናታችሁ፣ እየሄድክ እየሄድክ ሰንደርላንድ ሰንደርላንድ፣ እህት ቡድን መቼም አይስትም። በጣም ደስ ብሎኛል ግን ያስፈራል። ሰንደርላንድ ያስፈራለሁ።